ክልል ስትሄዱ ደግሞ የተማሩ ሰዎች በፋኖም የተማሩ ሰዎች በመከላከያም በሁለቱም የሚገደላል። አሁን ወደ አማራ ክልል ስትሄዱ ቆሞ መታወቂያ ሲባል ማንም አይሳቀቅም፣ ማንም አይሳቀቅም። ምሁራን ናቸው የሚሳቀቁት። መምህራን የሚል ከሆነ አለቀ በቃ። ይሄ ማሀይሙን ላይ የተነሳ ጭቅልጭቅላቱን ነው የሚላቸው። የምትሰሙት ነው፣ በቪዲዮ በምናምን የሰማችሁት ነው። ስንት ሰውን የገደላችሁት ዛሬ ዛ ሃይስኩል ላይ ይሄን ያህል ተማሪ ገለናል ይህን ያህል አስተማሪ ይገልናል። ተማሪና አስተማሪ መግደል እንደ ጀብድ ጠመኔና ጠመኔና እስክሪፕቶ የያዘ መግደል እንደ ጀብድ የሚቆጠርበት ይህ ሆን ተብሎ ሀገሪቷ ያለ ምሁራን እንድትቀር በጥናት የተሰራ በጥናት የተሰራ ምን ምን እንደምትሆን ወደፊት እግዚአብሔር ይወቅ እግዚአብሔር ይወቅ። ስለዚህ ስርዓቱ ነው ይህንን የፈጠረው። ስርዓቱ መልስ መስጠት አቅቶት አይደለም። መልስ ማድረግ አቅቶት አይደለም። ለሐኪሞች የተለየ እንክብካቤ ማድረግም አቅቶት አይደለም። ገንዘቡ የት እንደሚያልቅ ገንዘቡ የት እንደሚወጣ እያየ ነው። ካድሬዎቹ የሚደግሱትን ድግስ እያየ ነው። ዛሬ የኦዴድ ሰዎች ሰርጋቸው አስደንጋጭ፣ መኪናው ብዛቱ መኪናው ራሱ አርባ ሚሊየን አምሳ ሚሊየን ስልሳ ሚሊዮን ብር የሚገዛ ማንበብ የማይችሉ መጻፍ የማይችሉ መፈረም የማይችሉ አዲስ አበባ ይሄ ፎቅ እንዳይወ ይሉ የነበሩ የዛሬ አራት ዓመት ይሄ ፎቅ እንዳይወድቅብኝ የሚሉ የነበሩ የትኛውም የትምህርት ቤት ደጃፍ ረግጠው የማያውቁ ካድሬ ስለሆኑ ብቻ የአመፅ አደራጅ ስለሆኑ ብቻ እንጀራ እድል ተሰጥቷቸው በጣም የነገስታት የሮያል ፋሚሊስ አይነት ኑሮ ይኖራሉ ማለት ነው። ዛሬ በኢትዮጵያ ውስጥ የተማሩ ሰዎች ፕሮፌሰሮች፣ ዶክተሮች ኢንጂነሮች፣ ኢንጂነሮች እንኳን አላቅም። እነሱ ተሯርተውም ሊበሉ ይችላሉ። እናንተ ጋር ችግር ካለ ንገሩ። ግን ሐኪሞችና መምህራንን ያየን እንደሆነ አንድ ቲክቶከር ይበልጣቸዋል። አንድ ቲክቶከር ይበልጣቸዋል። ቲክቶከር አሁን ቲክቶከሮቹ ልደታቸውን ሲያከብሩ እያዩዋቸው ልደት ለማክበር የውስኪው ብዛት፣ የኬኩ ብዛት፣ ፋይፍ ስታር ፎር ስታር ነው የሚያዘጋጁት። ኬካቸው ላይ ልደት እድሜያቸው አይነገርም። የልደት በዓል ብቻ ነው የሚባል እድሜያቸው አይጻፉም። ነገር ግን መለስተኛ ሰርግ አይደለም ከፍተኛ ሰርግ ነው። ለአንድ ቀን ብቻ አይደለም የሚቀጥለው ማመት ያንኑ ደግሞ በቪዲዮ ቀርጸው በዛ ደግሞ ይበሉበታል። ያንን ራሱ በቲክቶክ ያሳያሉ፣ ራሱ በዩቱብ ያሳያሉ። ያንኑ የነሱን ደግሞ መልሶ ቁጭ ብሎ ያያል። ለአዳራሽ ያወጡትን፣ ለካሜራ ያወጡትን፣ ለልብስ ያወጡትን ደግሞ መልሰው ራሱ ሰው እያያቸው ይከፍላቸዋል ማለት ነው። አቤት እንትና ልደት ምን ይመስላል? አቤቴ እንትና ጭውት፣ ይህንን እንትና ጸብ ምን ይመስላል? ይህንን እንትና ጸብ ክርክር ምን ይመስላል ብሎ ቁጭ ብሎ የሚያል። ለምሳሌ ተነጋግረው የሚጣሉ ተነጋግረው ይጣላሉ። በቃ እኔ ልሰድብ ነው ልሰድብ ነው ስማኝ፣ ይባባላሉ። እሺ ይባላል። ያኛው ተነስቶ ይሞልጨዋል፣ ያኛው ተነስቶ ይሞልጨዋል። ይሄ ፒፕል፣ ይሄ ህዝብ ደግሞ ቁጭ ብሎ እሺ፣ እናት እንዲህ አለች፣ ልጆች ምን ይላሉ? እዛ አይደል? ባል እንዲህ አለ፣ ሚስት ምን ትላለች? እዛ አይደል? መቼ ነው መልስ የምትሰጠው? እንደውም ይጽፋሉ፣ ቶሎ ቶሎ ይጽፋሉ። እየሰደበችሽ ነው፣ እየሰደበ ነው፣ ዝም ትላለ ሆይ ይላሉ። እነዛ ቢዝነስ ይሰራሉ። እዛ ተመልካች ባገኙ ቁጥር ገንዘብ እየሰሩ ገንዘብ እየሰሩ ይመጣል ኢትዮጵያ ውስጥ ኖሮ ተመልካች ከበዛለት ደግሞ የሚከፈለው በምንድ ነው? በዶላር አንድ ዶላር ስንት ነው የሚዘረዘረው? መቶ ስልሳ መቶ ሰባ አንድ ዩሮ ስንት ነው? መቶ ሀያ መቶ ስልሳ መቶ ሰባ እንደ ይዘረዘራል። ስለዚህ አንድ ሺህ ዶላር ከመጣለት አስቡት የሚያገኘውን ያ ሰውዬ የሚያገኘውን አስቡ። ሁለት ሺህ ሶስት ሺህ ዶላር ከመጣ ደግሞ የሚገኘውን አስቡ። ስለዚህ ስምንት ክፍለ ያቋረጠ ሊሆን ይችላል። ትምህርት የደጃፊ ሄደ ላይሆን ይችላል። ምርጥ ምርጥ ስድብላ ፈጥሮ ስድብ አምጥቶ የሚሳደብ ሊሆን ይችላል። የሚገርም ኖሮ ነው የሚለው የኢትዮጵያ ውስጥ ቲክቶከሮች ማስታወቂያውን ላይ ያገኛሉ። ሪል ስቴቶች አሁን እነ ሰራዊት ፍቅሬ እነማ እነማ እነማ ማስታወቂያ አያገኙም። አለቀ፣ ዘመናቸው አለፈ። አሁን ማስታወቂያ የሚሰሩት ቲክታከሮች ናቸው እና ዩቱበሮች ናቸው የሚሰሩት ማለት ነው አለቀ። ሁለት ሶስት ቤት አላቸው። አምባሳደር የሚሆኑት አምባሳ ጥርስ የሌላቸው የጥርስ አምባሳደር ይሆናል። በቃ ኦሮሞ ከሆኑ የሆነ ትካል አሁን አንድ ጥርስ የሌለው ልጅ በሶስት ነጥብ አምስት ሚሊየን ብር በቀደም እያየው ነበረ እና በሶስት አምባሳደር ሆነናል። እንግዲህ የጥርስ አምባሳደር የሚሆን ሰው ሲናገር ፈገግ ያለ ነው። እንደኔ ይሄ ቦክስ ያበለጸው አሁን እኔ እንዴት ሆኜ ነው አሁን እኔ የጥርስ አምባሳደር መሆን ያ ልጅ ጥርሱ አይታይም ድዱ ያለቀ ሽማግሌ ነው የሚመስለው። በእውነት የሰባ ዓመት ሽማግሌ ድዳቸው አልቆ እንደዚህ የገባ ነው የሚመስለው። ስሙን አላወኩትም እኔ እና ያ ልጅ አሁን የጥርስ አምባሳደሩ ነው እንግዲህ። የጥርስ አምባሳደር የሚሆኑት ጥርሳቸው አጫ በረዶ የሆነ በቃ እንደ እንትን እንደ ስንደል ሆኖ የሆነ እንደ መስታወት ነው እንደ ብርሌ ምንትስ ያለ ተብሎ ነው፣ በጥርስ እንትስ ሲባል ያየ ነው። አሁን እናቴ ጥርስ የሌለው በድዱም ያለ ሰውዬ ሶስት ሚሊዮን አምስት መቶ ሺህ ብር ይከፈል እና የአለሙ ሁኔታ ተገላቢቶች ነው በእውነት እናንተ ሳቁ ምን አለባችሁ በጣም ተገላቢቶች ይህ የአለሙ የፈጠሩ ከዛ ደግሞ ሲለምን ታያወጣላቸው ማን ነው የሚለምነው ዶክተሩ አንድ ዶክተር ዶክተር ለመባል ያወጣውን ኢነርጂ የፈጀውን ዘመን የወሰደበትን ጊዜ የጥናቱን መረጃውን፣ ዶክተር ለመባል ዝም ብሎም አይሰጥም። ለምሳሌ ሲቪል ሰርቪስ ሄዶ ዶክትሬት ይሰጣል። ሲቪል ሰርቪስ ላሉት ሰጪዎቹም የኮብል ስቶን ዶክተሮች ናቸው፣ ተቀባዮቹም የኮብልስቶን ዶክተሮች ናቸው። ችግር የለውም። እዛ ምርጥ ካድሬ መሆን ነው። ሐኪም መሆን ግን ሐኪም መሆን በካድሬ ሂሳብ አይሰጥም። ሐኪም ጭንቅላቱን አእምሮውን አሰርቶ ጨምቆ አውጥቶ ነው ይመጣ። ያን ለማግኘት ይሄንን ማዕረግ ይሄንን ለመያዝ የሚፈጀውን ጊዜ የመጀመሪያ ዲግሪን ካገኙ በኋላ ደግሞ እንደገና ስፔሻላይዝ አድርገው ለማምጣት የሚወስዱትን ወይ በቀዶ ጥገና ይሆናል፣ ከአንገት በላይ ይሆናል፣ ከአንገት በታች ይሆናል። ጠቅላላ አገልግሎት ሊሆን ይችላል፣ ወየጉበት፣ ወየጥርስ፣ ወየአይን፣ ወየአንጎል ሊሆን ይችላል። ይሄን ደግሞ ለመውሰድ ሌላ ምጥ፣ ሌላ ቃር አምጥተው ከዛ በኋላ ዘጠና አስጠኝ ዶላር በወር መቶ ዶላር እንኳን ያልሞላ ማለት ነው። ከዛ ላይ ደግሞ ግብር አለ፣ ታክስ አለ፣ ይቀነሳል ማለት ነው። ይሄ ውርደት ነው። ይሄ ውርደት ነው። በእውነት አሁን ቲክቶከሮች እንኳን ኢትዮጵያ ውስጥ መታከም ትተዋል። አለቀ። ባንኮክ ነው የሚሄዱት፣ ህንድ ነው የሚሄዱት፣ ናይሮቢ ነው የሚሄዱት፣ ሌላ ሀገር ነው የሚሄዱት። ኢትዮጵያ ውስጥ እኛ እዚያ አይመጥነንም ብለው ማለት ነው። የስምንተኛ ክፍል ተማሪዎች አይመጥነንም ብለው የሚታከሙት ሌላ ቦታ ነው። ይሄ የአርባ ቀን እድላቸው ሆኖ አይደለም ሀገሪቷ የምትመራበት ህግና ሌላ ደግሞ ከዚህ ጀርባ ያለ ሴራም ሊኖር ይችላል። የኔ ጥርጣሬ ነው። አሁን ሰሞኑን እያየው ነው። እየጠየቁ ነው። አውሮፓውያኑ፣ አሜሪካውያኑ ሐኪሞችን የኢትዮጵያን ሐኪሞች እንደ ጉድ እየወሰዱ ሂዱ፣ ውጭ ጉዳይ ሚኒስቴር ሂዱ፣ ኢንጂነሮች፣ ዶክተሮች፣ ምሁራን ፎርም እየሞሉ ነው። ጨርሰውላቸው ማለት ነው ጨርሰውላቸው አብይ አህመድ የሚባል የመናፈሻ ሰራተኛ አትክልተኛ ሀገሪቷን እየመራ ምዕራባውያኑ ለምሁራን የሚያግዝ የተማረ ሰው በመጥፋቱ ምክንያት እዛ እየተሰደዱ እየተሰደዱ እየተቀበሏቸው ነው። ከዲቪ ሎተሪ በላይ ማለት ነው። አቀባበሉን እራሱ ነግረውኛል። ይገርባቸዋል የሄዱትና ጉዳዩ የገጠማቸው ሲነግሩኝ ምንድነው የሚሉት እዚህ አውሮፓ ስዊድን፣ ጀርመን፣ እንግሊዝ ምናምን፣ አሜሪካ፣ ካናዳ ምናምን ዶክተሮች ምኖች ሲያመለክቱ ይጠይቋቸዋል። ስንት ዓመት እንደተማረ ነጥቡን ስታመጣ አመጣ እንዳመጣ በዚኛው ምን እንዳደረገ፣ በዛ ምን እንዳደረገ አድርገው ጨርሰው ባንክ ውስጥ አራት ሺህ ዶላር አሲዝ እዚህ ከመጣ በኋላ ትንሽ ስልጠና ትወስዳለህ የሞሪያ ፍቃድ ምናምን ም እንሰጣለን ብሏቸው የተማረው ሀይል እየወጣ ነው። ኢትዮጵያን እግዚአብሔር ይሁናት፣ እግዚአብሔር ይሁናት። የውሸት ዶክተር አብይ አህመዶች ይበዛሉ። ከዚያ በኋላ ልትገረስ ስትገባ የሬሳ ማድረቂያ ይወጋሃል። ከዛ አምጤ ስትሄጂ የሬሳ የምጥ ምንድን ነው ልትገረስ ስት ልታምጪ ልትወልጂ ስትሄጂ የሬሳ ማድረቂያ ይወጋሻል። ከዛ ደግሞ ልትገረስ ስትሄድ የምጥ መርፌ ይወጋና ስትል ትውላለ ማለት አለቀ አገሪቷ አሁን እናቴ በቃ ለሀገደሉ ለሀገደሉ ነው ምት ላልተማረ ሰው ነው የምትሆን ሀገሪቷ። የሚከበረውም ያልተማረሰው ከዋሻው ቀጣል ከዋሻው ቀጣል ከዋሻው ቀጣል። አሁን ስሰማ እንደውም ደግሞ መምህራኑ በደቡብ በምናምን ያሉት ትጠውታል። በቃ ጭራሽ ወዛደር፣ የቀን ሰራተኛ የምናምን ሆኗል። አለቀ። ልጆቻቸውን ለማብላት ውሎ ለመግባት ማለት ነው። ይሄ የሚያስቅ አይደለም፣ የሚያስለቅስ ነው። እንዲህ አይነት ትውልድ ነው እንዲፈጠር የተደረገው። ሀገሪቷ ከጥቂት ዓመታት በኋላ ማነው የሚተካት ብሎ የሚያስብ ሰው የለም። ሌሎቹ ኢትዮጵያ አምጣ የወለደቻቸውን ሰዎች ኢትዮጵያ መያዝ ስላልቻለች ይኸው፣ ከዲቪ በላይ ፎርሞች አሉ፣ የሚሞሉ ፎርሞች አሉ፣ የሆኑ ሳይቶች አሉ፣ በመንግስት ደረጃ ያሉ ናቸው በተለይ በህክምናው ዘርፍ ያሉ በምን ያሉ በምና እዚህ ብዙ ስራ አለ የተማረ ይፈለጋል በአውሮፓም በአሜሪካም የተማረው ይፈለጋል አለቅ አሜሪካን አይታችኋት አለ በሁለተኛው የዓለም ጦርነት ሳይንቲስቶቹን ከአውሮፓ በተለይ ከጀርመን እንዴት ነው ሩሲያና ጀርመን ተቧጭቀው ተቧድ ነው ይዟቸው ወደ ሀገራቸው የሄዱት አሜሪካንን ታላቅ ያደረጓት ሰዎች እኮ ከዚህ ከአውሮፓ ሸሽተው የሄዱ ተሰደው የሄዱ ጥገኝነት የጠየቁ ምሁራን ሳይንቲስቶች እኮ ናቸው የአሜሪካኑ ሳይንቲስቶች በሙሉ ዜግነታቸው ምንድን ነው የትውልድ ሀገራቸው የት ነው እዛው አሜሪካ ተወልደው ነው አደል ኢትዮጵያም እንደዛ ነው እየሆነች ያለችው? ምሁራኑ ዶክተሮቹ በህክምና ዘርፍ ያሉት በሙሉ እየተቀበሏቸው ነው አሁን ወደ ስዊድን ወደ ኖርዌይ ወደ ጀርመን ወደ ፈረንሳይ ወደ ጣሊያን ወደ እንግሊዝ የፈለሱትን እንደመጡ ደግሞ ካፓ አይገቡ ስቃይ አያገኙ አይወጡ አይወርዱ። ትንሽ የሀገሪቷን ቋንቋ ያሳያቸዋል። እንግሊዝኛ የሚነገርበት ሀገር ደግሞ ካሉ በቃ ችግር የለባቸው አለቀ። እዛ እንትን ይሏቸዋል ማለት ነው። እና ነገ የሚቸገረው ይሄ ህዝብ፣ ህዝቡ እየበዛ ነው። መቶ ሀያ መቶ ሰላሳ መቶ አርባ ሚሊዮን እየሆነ ነው በተጠና መልኩ የኢትዮጵያ የምሁራን ኢትዮጵያ የተማረ ሰው እያጣች። ተመልከቱ አሁን ዩኒቨርሲቲ ምናምን አልከፍትም ብሏል። ኢትዮጵያ መበቀል የሚፈልገው ደግሞ ምን እንዳደረገችው ኢትዮጵያ አይታወቅም። ብርሃኑ ነጋ የሚባል ሰው መጥቷል። ግንቦት ሰባቱ ሰው እሱ ተማሪዎቹን ርፍርፍ አድርጎ ይጥላል። ከዛ ደግሞ ብርሃኑ ጁላ የሚባል ደግሞ ትምህርት አቋርጦ የደርግ ወታደር ሄዶ ወያኔና ሻዕቢያ ማ ምንም የወደፊት ዕጣድል ፈንታ የለውም። የምታየው ሁል ጊዜ ምንድን ነው የምታየው? ከብር ሸለቆ ይህን ያህል ወታደር ተመረቀ ተመለመለ። በቃ ምን አድርጎታል ሰውየው? ገንዘቡን ቅድም እንዳልከው ኦሊጋርኪ የራሳቸው የገነቡት ስብስባል እሱ ነው የሚበላው። የተቀረውን እነሱን ደግሞ የሚጠብቅ የኢትዮጵያን ሕዝብ ወታደር ያደርጉታል። ውትድርና ይሰለጥናል ውትድርና የሚሰለጥነው ነው አገር ለመጠበቅ ሳይሆን እነሱን ለመጠበቅ ነው። እነሱ የሚዘርፉትን የሚበሉትን ለመጠበቅ የሰለጠነው ወታደር የእነሱ ቦዲጋርድ ያደርጉታል ማለት ነው በአጭሩ። የዚህ የዶክተሮቹ እንቅስቃሴ ወደ ሁሉም መዛመት አለበት። አሁን እንደ አክቲቪዝም ዶክተሮቹ ብቻ ሳይሆን መምህራን ደሞዛቸውን ያውቃሉ ሀገሪቱ ውስጥ ውስጥ በሌበር የሚሰሩ ምልህ ከዚህ በፊት እኮ ተነግሯል። የመንግስት ሰራተኛ ምሳ መቢያ ስለሌለው ቸርችና ሞስክ ነው የሚያሳልፍ እንጂ ታዲያ አንተ ሰርተህ ለምግብ እንኳን የሚሆን አቅም ቶ ሴቪንግ ይሄ ሌግጀሪ ሴቪንግ ሌግጀሪ ነው። ይሄ መኪን ይሄ እንቶ መብላት እንደውም መብላት እኮ እኛ ያለንበት እኮ ሀገር መንግስታት ስራም ያበልሃል። ሰው ስራ እንኳን ሰርቶ በልቶ ማደር አይችልም። ዳትስ ዋይ መስጊድና መስጊድ እና ቤተክርስቲያን የሚያሳልፈው እንደዚህ አይነት የመንግስት ሰራተኛ በሚሊዮን የሚቆጠር ታስታውስ እንደሆነ ደቡብ አካባቢ እኮ አራት ወር ነው አምስት ወር ደሞዝ ያልተከፈላቸው ከነጭራሹ ደሟል። አሁን የዶክተሮቹ የደሞዝ ማነስ ነው። እነዛ ደግሞ ጭራሽ ደሞዝ የማይከፈለው ደሞ እየሰራ ስራ አምስት ወር ይሆነዋል። ምን እስክትሆን ነው የምትጠብቀው ታዲያ? ስለዚህ ይሄ ነገር ለውጥ እንዲያመጣ ተቀጣጥሎ መቀጠል አክቲቪስቱ ማንቃት አለበት። ወል ዛሬ የተወሰኑትን እያሳደደ እያሰረ ነው። ዶክተሮቹን እና ስብሰባ አድርገዋል። ያረጉት ስብሰባ ምንድን ነው? ወል ይሄ በዶክተሮች የጀመረው እንቅስቃሴ ወደ ሌላ እንዳይወርድ እና ሀገሪቱ ላይ ሌላ ነገር እንዳያራግብ በሚል ስብሰባ ተሰብስበው አሁን ከዶክተሮቹን እየለቀሙ ማሰር ጀምረዋል። ወል ዶክተሮቹ ማድረግ ያለባቸው ምልህ በዶክተርስ በዚህ ይህንን ተቃውሞ አድርጓል ተብሎ መታሰር ከጀመረ ዶክተሩ በሙሉ አልሰራም ነው ማለት ነው። አልሰራም ስራ በጣጣሰ ምክንያቱም ወደዛ የገቡ ነው። ወደ ሳይክል የገቡ ነው። አዎ መሆን አለበት አልሰራም። ከዛ በኋላ የመንግስት መሰራት በጣም በጣም

አሜን ተደብቀ መጨፈር አንድ ነገር ነው። ተደብቀ ውስኪ መድፋት፣ ውስኪን እንደ ሽንት መጠቀም፣ እንደፈለግ መሆን አንድ ነገር ነው። በቲቪ በኦቢኤን በምናምን ለህዝቡ ለዚህ ህዝብ ምንም መብላት ላካተው ህዝብ እንትን አለችካነ ክሩ ነው ጨቢት ይሁን አሮጋንስ ናቸው። አሮጋንት ኢግኖራንት እኔ እኔ በኢትዮጵያ አይደለም በአፍሪካ ታሪክ እንደነዚህ አይነት የአሮጋንት እና የኢግኖራንት እኔ እነዚህ ምልህ ወክለውኝ መሪዎቼ ብልህ እንኳን ለማለት ትሸማቅ ታፍራል። እና ምኑንም ምልህ አስተዳደሩን የማይችሉበት ዘረፋውን የማይችሉበት ኮሚኒኬሽኑን የማይችሉበት አመራሩን ምን ምን ይችላሉ? ምንም። እና ለማበሳጨት እንግዲህ አስብ ጥሩ ኬንያታን የቀድሞ የኬንያን ፕሬዚደንት ምናምን እየጋበዙ ሰርግ ላይ ያ ሁላ እንደዛ ያኑን ስፔንድ ሲያደረጉ አስራ ሁለት ዓመት ዶክትሬት ላይ ብቻ ሜዲካል ዶክተር ላይ ብቻ ለማጥናት ስፔንድ ያደረገው ልጅ አስራ አንድ ሺህ ብር ያገኛል። አስራ አንድ ሺህ ብር ማለት በአጭሩ ዋን ቤጥሩም አንድ ዋን ቤትሩም ኮንዶሚኒየም አስራ አምስት ሺህ ብር ነው። ዋን ቤትሩም ኮንዶሚኒየም ማለት ተራ ማንም ሰው የሚኖርበት ነው። አንድ ዶክተር ዋን ቤትሩም ኮንዶሚኒየም ተከራይቶ መኖር የሚችልበት ደሞዝ የለውም። አስራ አንድ መብላቱን መጠጣቱን ትተህ እና ስታስበው፣ ቴ ለማን ነው የሚኖሩት? ይሄ አገር የኦህዴድ ብልጽግና ብቻ ነው። እና ሌላው ኢትዮጵያዊን ኢትዮጵያ እኮ ኢትዮጵያ እንድትሆን እዚህ ያደረሳት እኮ የኢትዮጵያ ብሔር ብሄረሰብ ሁሉም የራሱን ኮንትሪቢዩሽን አድርጓል። ሁ አር አፍተሮን እነዚህ ማናቸው ምልህ ትናንትና ምልህ አንዳንዱ የከብት ጭራ ይዞ መሀል ከተማ መጥቶ ነው ወደ ስልጣን የመጣው። መኪና አይቶ የማያውቁ ናቸው። ዛሬ ምልህ በስንት ሚሊየን የሚገመት መኪና የሚነዱት እሱ እሱ እሱም ተውና እንዲህ ደሞዝ አነሰኝ ስላለ እየለቀመ እስር ቤት እየከተተ ካለ ምንድን ነው መደረግ ያለበት? ሁሉም አክቲቪዝም፣ በተለያየ ተቃዋሚ የፖለቲካ ድርጅት በአገር ውስጥም በውጭም ያለው አስተማሪውም እንዲነሳ ተማሪዎች ራሳቸው አሁን የዩኒቨርሲቲ ተማሪዎች በምግብ እንኳን በበቂ ምግብ ማግኘት እንደማይችሉ ሰምቻለሁ። አንዳንድ ጃምፕ ያደርጋሉ አንዳንድ ቦታ አንዳንድ ዩኒቨርሲቲ በደቡብ አካባቢ ኦልሬዲ ባጀት ስለሌላቸው በጣም በጣም ከባድ እኮ ነው። ኒውትሪሽን ካላገኘ እኮ አይምሮህም እኮ በደንብ አይሰራም። በተለይ አካዳሚ ዩኒቨርሲቲ ላይ እኮ በጣም መመራመር አለብህ፣ አይምሮህ በጣም አክቲቭ መሆን አለብህ። በቂ የሆኑ ኒውትሪሽኖችን ማግኘት አለበት። በቀጥ አንዴ እየበላህ እንዴት አድርገህ ክሪኤቲቭ መሆን ትችላለህ? ኢምፖስብል እኮ አይሆንም። አሁን ምንድን ነው ተማሪውን ይሄ ተማሪው የዩኒቨርሲቲ ተማሪ ይህንን እንዲቀጥል ምክንያቱም የተለያየ ሀገሮች ላይ በቃ ሰው መኖር ሲያቅተው የጀመረው እንቅስቃሴ አንድ ልደቱ የሚለው ጥሩ ነገር አለ ከአርምስትራግል በላይ ህዝቡ ድምፁን ሲያሰማ መንግስት ረጅም ጊዜ አይቆይም ይላል ህዝቡ በአንድ ላይይሄ ቆይታ የመሰከረለት ነው አለም ላይ የትኛውም አለም ታሪክ ሪቮሉሽን ካጠናችሁ በብዛት ውጤት የሆነው እንደዚህ መተኮስ ምናምን አይደለም ለሆነ አላማ ስፔሲፊክ ለሆነ አላማ ሰፊ ቁጥር ያለው ህዝብ ኦን ዘ ስትሪት ኮንሲስተንት ነው ሁሉንም አካለት አለበት ለሆነ አላማ ስፔሲፊክ አላማ ሰፊ ቁጥር ያለው ኦን ዘ ስትሪት ኮንሲስተንት ዋጋም እየከፈለ ጥያቄዎቹን ከሄደ ከሄደበት ኢቬንቹዋሊ ውጤታማ የሆነ ይሄ ሲቪል ዲስኦፒዲንስ አለም ላይ የሰራው ይሄ ብቻ ነው። ይሄን ይሄ ውጤታማ በአጭር ጊዜ ለውጥ እና ውጤት ማምጣት የሚችል ስለሆነ ይሄ የዶክተሮቹን፣ መምህራን፣ የመንግስት ሰራተኞች፣ ተማሪ፣ ዩኒቨርሲቲ፣ ሃይ ስኩል ሁሉም ይህንን ንቅናቄና እንቅስቃሴ ማድረግ አለበት፣ ኢንክሉዲንግ ወታደር ወታደር ባለስልጣኖቹን ነው እየጠበቀ ባለስልጣኑ በሶስት መቶ ሚሊየን ልጁን እየዳረ የሚምነሸነሽባት፣ ወታደሩ ግን ሁለት ሺህ ብር እየሰጡት ነው የሚገሉት የሚያጋድሉት፣ ወታደሩም ፖሊሱም እያንዳንዱ ህዝብ በየክልሉ ድምፁን ማሰማት አለበት፣ በአደባባይ መውጣት አለበት። ዶክተር ላይ ብቻ መቆም የለበትም። ይሄን ለማድረግ ግን ሚዲያዎች ትልቅ ሚና ይጫወታሉ። ሳተላይት ያላቸው ስፔሻ ይህንን በሚገባ እያንዳንዱ የመንግስት ሰራተኛ ድምፁን እንዲያሰማ በየ በየእንትኑ ያሉ ይህንን ማድረግ ከተቻለ አየህ፣ ይሄ ዘራፊ ሌባ አምስት መቶ ሺህ የአዲስ አበባ ከተማ ነዋሪ አፈናቅሎ ትቢቱ እንጂ በፓርላማ ተሳስታችኋል፣ አስር ቢሊዮን ዶላር ነው ቤተ መንግስት የምሰራው ሲልህ አንተ ምትበላውና የቤት ክራይ የምከፍለው አተህ እሱ እናቴ ንጉሥ ትሆናለህ ብላኛለች እና ቤተ መንግስት ነው የምፈልገው ብሎ አስር ቢሊዮን ዶላር እያለ ሲያላግጥብህ ይሄ ለኢትዮጵያ ሕዝብ ስድብ ነው። ቅድም እንዳልከው ሰርጉን እያሳየህ ይሄን ያህል ሚሊዮን አውጥቻለሁ እያለ ሲያላግጥብህ ይሄ ለኢትዮጵያ ሕዝብ ስድብ ነው። ስለዚህ ምንድን ነው መደረግ ያለበት? አጠንክረን እንሰራበታለን፣ በየሚዲያው ግን ሌላም የሚዲያ አካላትም በዚህ አቅጣጫ ሁሉም ድምፁን በማሰማት የኢትዮጵያ ህዝብ ድምፁን እንዲያሰማ ኢንከሬጅ ብናደርገው ይህንን ነገር ብንቀሰቅሰው አይ ቲንክ ወደ ታች መውረድ ይችላል። ምክንያቱም ትዝ ይልህ እንደሆነ አረብ ስፕሪንግ ላይ ትልቁን ሚና የተጫወተው በግብፅ አንድ የፌስቡክ የዩኒቨርሲቲ ተማሪ ነው። አንድ እሱ ነው ይህንን ነገር ለቀቀው። ከዛ በኋላ ህዝቡ መነሳሳት ጀመረ። ሶ ህዝቡ አንድ ወጥ የሆነ ዓላማ ይፈልጋል። ይሄ በቂ ዓላማ። በቀን አንድ ጊዜ በልተ ማደር አልቻልክም። እነሱ ግን አስር ቢሊየን ዶላር እያወጡ ቤተ መንግስት በጣም የሚገርምህ ሽመልስ አበሳ እሱም ቤተ መንግስት እሰራለሁ ብሏል አሉ። ብርሃኑ ጁላ እሱም ቤተ መንግስት እሰራለሁ ብሏል እንዳለ በቃ ይሄ የኦህዴድ ትርኪ ምርክ ቆሻሻ ጥረቅም እንዳለ ነው። ቤተ መንግስት የሚሉትም ምን አንዳንድ ጊዜ ይሄ የኢንፌሪሪቲ ኮምፕሌክስ ያለፉበት ድህነት ምናምን እሱ እሱ አለባቸውና የእሱን ድህነት በኢትዮጵያ ሕዝብ ሀብት ነው መወጣት የሚፈልገው። የኢትዮጵያን ሕዝብ እያቆረቆሰ እያለማ ምልህ በልቶ ጠጥቶ እንዲበላ እያደረገ ቢሆን ችግር አልነበረውም። ግን የኢትዮጵያን ሕዝብ እያስራበ፣ እንግዲህ ከሜዲካል ዶክተር በላይ ትልቅ ፕሮፌሽን የለም። እሱ እንኳን የቤት ክራይ መክፈል የማይችልበት ሲትዌሽን ላይ እያደረገ እነዚህ የሚቀናጡበት ምንም ምክንያት የለም። ኢትዮጵያ ውስጥ ትኑ እያንዳንዱ ሰው ሊያስቆጣው፣ ሊያበሳጨው፣ ሊያናድደው ይገባል። ይሄ ነገር ደግሞ በሚዲያ ራሱ